አዲስ ርዕሰ ሊቃነ ጳጳስ የመምረጡ ሂደት ሚያዚያ 29 እንደሚጀምር ቫቲካን አስታወቀ። 267ኛውን ርዕሰ ሊቃነ ጳጳሳት ለመምረጥ በሮም የተገኙት ካርዲናሎች ጉባኤው ሚያዚያ 29 2017 ዓ ም ለመጀመር መስማማታቸውን ቫቲካን አስታውቋል። ይህ ውሳኔ ሰኞ ማለዳ ላይ በቫቲካን በአምስተኛው ጠቅላላ ጉባኤ ላይ 180 የሚጠጉ ካርዲናሎች በተገኙበት ተወስኗል። ጉባኤው የሚካሄደው በቫቲካን ሲስቲን ቤተ ጸሎት ሲሆን በእነዚያ ቀናት ይህ ጸሎት ቤት ለጎብኚዎች ዝግ ሆኖ ይቆያል። በሲስቲን ቤተ ጸሎት በሚደረገው የካርዲናሎቹ ጉባኤ እያንዳንዱ ካርዲናል መራጭ ቃለ መሐላ ይፈጽማሉ። በተጨማሪም ከምርጫ ሂደቱ ጋር በተያያዙ ጉዳዮች ላይ ፍጹም ምስጢራዊነትን ለመጠበቅና በምርጫው ውስጥ ማንኛውንም የውጭ ጣልቃ ገብነት ሙከራዎችን ከመደገፍ ለመቆጠብ ቃል ይገባሉ። በምርጫው ሂደት የሚሳተፉ ካርዲናል መራጮች በጣም አስቸኳይ ካልሆነ በስተቀር የስልክ ጥሪዎችን ጨምሮ ደብዳቤዎችን ከመላክ ወይም ከውይይት መቆጠብ የሚኖርባቸው ሲሆን በተጨማሪ በተጨማሪ ምንም አይነት የሬዲዮ ወይም የቴሌቪዥን ስርጭቶችን መከታተል አይፈቀድላቸውም ተብሏል። ዘገባው የቫቲካን ዜና ነው።